በጀርመን መወረር በኋላ የሶቪየት ጦር ፊንላንድ መድረሱን ተከትሎ መላው አውሮፓ ወደ ሁለተኛው የዓለም ጦርነት ሰተት ብሎ ገባ። ሚሊዮኖች ባለቁበት አውዳሚ ፍልሚያም አምስት ያህል ቀናትን የፈጀው የደንከርክ ወይም የኦፕሬሽን ዳይናሞ አጋጣሚ በልዩነት ከሚጠቀሱ አጋጣሚዎች መካከል ነው። በአስደናቂው ግዳጅ በመቶ ሺህ የሚቆጠሩ የኅብረቱን ወታደሮች ለማዳን ሲባል በሺዎች የሚቆጠሩ መርከቦችንና ተዋጊ አውሮፕላኖች የተሳተፉበት ደም አፋሳሽ ግብግብ ተደርጓል። ሰላም፣ ጤና ይስጥልን የአሪፍ ሚዲያ ቤተሰቦች። የዛሬው ጥንቅራችን በምናብ ወደ ሁለተኛው የዓለም ጦርነት ወስዶም አውሮፓ ከሂትለር ጦር መሰልቀጥ ከተረፈችበት ሁነት መካከል አንዱን ያስቃኘናል። በብሪታንያ ሶቪየት ይመራ የነበረው ጥምር ጦር የጠላትን ከበባ ሰብሮ 300 ሺ ስራይቱን ከመደምሰስ ያዳነበትንና የጦርነቱ አካሄድ የተቀየረበት ታሪካዊ ሁነት በተመለከተ ያልተሰሙ መረጃዎችን የምታደምጡ ይሆናል። ሙድ ቤተሰቦቻችን ተደራሽነታችንን ለማስፋትና መሰል መረጃ ሰጪ ጥንቅሮችን በሰፊው ይዘን እንድንመለስ በቅንነት ቪዲዮ ላይክ፣ ቻናላችንን ሰብስክራይብ እና ሁሉም ማራኪ መሰናዶቻችን ሊደርሳችሁ ደግሞ የደወል ምልክቱን መጫናችሁን አትርሱ ስንል እያስታወስን በቀጥታ ወደ ጥንቅራችን እናልፋለን። ቸር ቆይታን ተመኘን። የአነ የጠቅላይ ሚኒስትር ዊኒስተን ቸርችል ተአምር የሚሉት የደንከርክ ክስተት ጀብዱ ከሚለው ቃል ውጪ ሊገልጸው የሚችል አይኖርም ይባላል። በተቻለው አቅም ብዙ ቁጥር ያላቸው ወታደሮች ከድምሰሳ ለማዳን በተደረገው ጥምረት በመሬት በባህር ዳርቻ፣ በሰማይና በባህር ላይ ፋታ የሌላቸው ውጊያዎች ተደርገዋል። ወታደራዊ ግዳጁ የተፈጸመባት ደንከርክ እንደ ከተማም እንደ ባህር ወደብም የምታገለግል ስፍራ ነበረች። መገኛዋም በሰሜን ፈረንሳይ የሆነውም ደንከርክ በመካከለኛው ዘመን ለስድስት ጊዜያት ከበባ ተደርጎም ዘረፋ እንደተፈጸመባት ታሪኳ ይናገራል። ያኔም በፈረንሳይ፣ ስፔን እንግሊዝና ሆላንድ መካከል የነበረውን ግጭት ተንተርሶም ዋነኛ የስበት ማዕከል ሆናም ቆይታለች። በ1662 የሉዊስ ስድስተኛን ወደ ሥልጣን መምጣት ተከትሎ ግን ግዛቲቱ በቋሚነት የፈረንሳይ ለመሆን በቅታለች። ከጀርመን ከበባም የህብረቱን ሰራዊት ለማትረፍ በነበረው ጥረት 683 መርከቦች፣ 16 ተዋጊ ጀቶችና 177 የጦር አውሮፕላኖች ለውድመት ተዳርገዋል። የማትፈለግ አይነት ስልት በነበረው ሂደት 68111 ወታደሮች የመገደል አሊያም በጠላት እጅ ላይ የመውደቅ እጣ ፈንታም ገጥሟቸዋል ይባላል። በተለይም ከከበባ በማምለጥ ሂደቱ የሂትለርን ጦር በጀግንነት ሲዋጋ የነበረው የቤልጅየም ሰራዊት በድንገት መፈራረሱም ብዙ ጉዳት እንዲደርስ ያደረገ ነበር። በወቅቱ ጦሩን ከከበባ ያስመልጣሉ ተብሎ የታቀዱ ጀልባዎች በቦታው እስኪደርሱ ድረስም ደም ሰጥቶ ከመዋጋትና ከመመከት ውጪ አማራጭ እንዳልነበረም ይነገራል። የህብረቱ ጦር አባላት የጀርመን ጦር ወደ ባህር ዳርቻው ዘልቆ እንዳይገባም እጅግ ከባድ የተባለ መስዋዕትነትንም ከፍሏል። ጀርመኖቹም አዳኝ ኃይል ከመድረሱ ቀድሞ ወደ ባህር ዳርቻው ከተጠጉ ሁሉም ነገር የሚያበቃለት መሆኑን ተከትሎም የህብረቱ ጦር ዋጋ ለመክፈል ተገዷል። የኦፕሬሽን ዳይናሞ ዋነኛ ዓላማ የሂትለር ጦር በአራቱም አቅጣጫ ቀለበት ሰርቶም የኅብረቱን በመቶ ሺዎች የሚቆጠሩ ሠራዊት እንዳይደመሰስ መከላከል ነበረም። የብሪታንያና የፈረንሳይ ኃይሎች የጀርመናቻቸውን ገትረው ለመያዝ ለሁለት ያህል ቀናት ያለ እረፍት ሲዋጉም ቆይቷል። ከጀርባ ላለው እጅግ ሰፊ ጦር መውጫ የማመቻቸቱና ጊዜ የመግዛቱ ጥረት ግን ብዙም አልሰለቀም። መከላከሉ ጥረት መካከል ላይ የተቆረጡ የጀርመን ጦር ጥይት ቀለብና የአሞራ ሲሳይ የሆኑ የጥምር ኃይሉ አባላት ቁጥር እጅግ ብዙ ነው። ውሎ አድሮም የብሪታንያ ወታደሮችና ቀሪ የፈረንሳይ ጦር አባላት ቀኝ ኋላ ዞረው በማፈግፈግ የቀረችውን የደንከርክ መውጫን ለማማተር የተገደዱበት ሁኔታም ተፈጥሯል። በዛ አይነቱ የሞት ሽረት ትግል ውስጥ የመውጫ መሬቱን ማስጠበቅ ከምንም ነገር በላይ ወሳኝ ነበረ። በእያንዳንዱ ሰዓታት ከደንከርክ ምን ያህል ወታደር በህይወት ሊወጣ እንደሚችል የሚወስነውም የህብረቱ ሰራዊት የመጋተር አቅም እንደነበረ ይነገራል። ወደ ደንከርክ የባህር ዳርቻ በመጓዝ ነፍስን ለማትረፍ የተደረገው ጥረትም በጀርመን ቦምብ ጣይ አውሮፕላኖች እጅጉን የተፈተነናም አሰልቺ ነበርም። በረጅም ኪሎሜትሮች ርቀት ሰልፍ ሰርቶ ለመቆምና መዋከብ ውስጥ ለነበረው በመቶ ሺህ ለሚቆጠረው ሰራዊት መልእክት ማስተላለፍ በራሱ አስቸጋሪ ነበርም። በወቅቱም የባህር ዳርቻው ጠባብ በመሆኑ ወታደሩም እጅግ ተራርቆ ለመቆም ስለተገደደም የወታደራዊ ኦፕሬሽኑ አመራሮች የሚፈልጉትን ለመተግበር ከብዷቸው ነበር። ጀርመኖች በቅርብ ርቀት ይገኝ የነበረውን ወደብ ያወደሙትም እንደዚህ አይነቱ መዘበራረቅ እንዲያጋጥም በማሰብ እንደነበረም ታሪካዊ ሰነዶች ያውሳሉ። በሰዓቱ ብዙ ወታደሮች ከአሃዳቸው ስለተጠፋፉም ማንን መስማት እንዳለባቸውና የት ቦታ መገኘት እንዳለባቸው ጭምር አያውቁም ነበርም። የተበታተኑትንና ቆስለው በየቦታው የወደቁትን ወታደሮች ማሰባሰብም ጊዜ የሚሰጠው ጉዳይ አልነበረም። በወቅቱም በባህር ዳርቻው የተከበቡትን ወታደሮች ከጀርመን ጦር ጥቃት እየተከላከሉ ከአካባቢው ለማስመለጥ የነበሩትን ሁለት መውጫ ብቻ፣ በምዕራብ አቅጣጫ የሚገኘው አነስተኛ የመርከብ ማቆሚያና፣ በምስራቅ በኩል ይገኘ ነበር አንድ የውሃ መከተሪያ ግንብ ብቻ የህብረቱ ጦር መዳኛዎች ተስፋዎች ናቸው። የህብረቱ ጦር አባላት ወደ ባህር ዳርቻ በሚጓዙባቸው ወቅቶች ከወገን ጦር ሽፋን አለማግኘታቸውም ለጀርመን የጦር አውሮፕላኖች ድብደባ አጋልጧቸዋል። በጊዜው መጀመሪያም ከታሰበው በተቃረነ በዘመቻቸውም ከከበባ ማምለጥ የነበረበት የህብረቱ ሰራዊት ቁጥር ከተገመተው ከሁለት እጥፍ በላይ ሆኖ መገኘቱ ደግሞም ሌላ ዱብዳ ነበር። ወደ መርከብ ለመጫን ተራውን የሚጠብቀው ሰራዊት ደቂቃዎች ባለፉ መጠን ቁጥሩ የትየለሌ እየሆነ ሄዶ እንደነበር ይወሳል። የኦፕሬሽኑ አስተናባሪዎች ወደ ትንንሽ ጀልባዎች የሚጓዘውን ጉዞ ለማፍጠን ሦስተኛ የመጫኛ ቦታዎችን ለማዘጋጀት ተገዷል። የመርከቦቹ ካፒቴኖችም ሕይወታቸውን ለጀርመን ቦምቦች እያጋለጡ ጭምር ወደ ባህር ዳርቻው እየተመላለሱ ጀብድ የሰሩበት ታሪክ ሰርተዋል። በሌላ በኩል ዘመቻው በታሰበው ልክ መጓዙ ቀርቶም ብዙ ወታደሮች በርሃብና በውሃ ጥም እየረገፉ በተመናመነ ተስፋ ተራቸውን ለመጠበቅ ተገደዋል። ወታደሮች በስፍራውም በአስቀያሚ ሁኔታ እንደ ሞተ ሰው ሰውነታቸውንም መቆጣጠር አቅቷቸውም ተጋድመው ይታዩ ነበር። ዓይናቸውና አፋቸውም ተከፍቶ ተዘርረው ሲታዩ የሰው ልጅ መሆናቸው ጭምር ያጠራጥር ነበር ሲሉም አንድ በስፍራው ላይ የነበሩ ሰው ምስክርነታቸውን ሰጥተዋል። የማታ ማታም የጀርመን ኃይል ወደ ባህር ዳርቻው ይበልጥ እየተጠጋ መምጣቱ ደግሞ ትልቅ ጭንቀትን የፈጠረ ነበር። ያንን ተከትሎም። ከጀነራል አሌክሳንደር በቀር ሌሎች ቁልፍ አመራሮች በፍጥነት ወደ እንግሊዝ እንዲመለሱ ተደረገ። ምሽጋቸውን አስጠብቀው የቆዩት የሻለቃ ጦር አባላትም ወደ ባህር ዳርቻው እንዲመጡና ጀልባ ላይ እንዲወጡ ትእዛዝ ተላለፈ። ማፈግፈግን ያልፈቀዱ ብርቶዎች ደግሞ ወደኋላ በመቅረታቸው ጦርነቱ እስኪጠናቀቅ ለቀጣዮቹ አምስት ዓመታት የጦር እስረኛ ሆነው የቆዩበት አጋጣሚ ተፈጥሯል። ያለቀው አልቆ ብዙ ቁጥር ያለው አምልጦ ካበቃ በኋላም ጀርመኖቹ የደንከርክ የባህር ዳርቻን ሲቆጣጠሩ ግን ቦታው ገሃነም ይመስል እንደነበረም ሁኔታውን የታዘቡ ተናግረዋል። በሰዓቱ የባህር ዳርቻው አሸዋ በሞቱ ወታደሮችና በወደሙ የጦር መሳሪያዎች ተሞልቶ ይታይ ነበር። የማፈግፈግ ኦፕሬሽኑ በስኬት መጠናቀቅ ግን እነዛ ሁሉ ሰቆቃዎች ተረስተው ግዳጁ በድል መልክ እንዲታይ አድርጓል። ከግንቦት 27 እስከ ሰኔ 4 በቆየው ከበባውን የመስበር ግዳጅ 338226 የህብረቱ ጦር አባላት እንዲያፈገፍጉ ማድረግ ችሏል። 98,780 ያህሉ ወታደሮች ከባህር ዳርቻው በኩል አምልጠው ከበባውን ሲሰብሩ 294,446 በደንከርክ ወደ በኩል ያፈገፈጉ ናቸው። በኦፕሬሽን ዳይናሞ ከተሳተፉ 933 መርከቦች 236 ያሉ የገቡበት ሲጠፋ 61 ያህሉ ከአገልግሎት ውጭ ሆነዋል። ከብሪታንያ የባህር ኃይል ውጭም የፈረንሳይ ቤልጅየም፣ ሆላንድ እና ኖርዌይ መርከቦች በግዳጁ ላይ ተሳትፈዋል። የደንከርክ ዘመቻም በስኬት ቢጠናቀቅም ግን የራሱ ክፍተቶች እንደነበሩበት አይካድም። በደንከርክ ባህር ዳርቻም ከፍተኛ ቁጥር ያለው የጥይት፣ የመትሬስ፣ የታንክ፣ የሞተር ተሽከርካሪዎች፣ ጂፕ መኪኖችና ጸረ አውሮፕላን ከባድ መሳሪያዎች ባሉበት ጥሎ መውጣት ግድ ብሏል። የደንከርኩን ሽሽት ተከትሎም ራብ አውሮፓም ያለ ጠባቂ ቀረችበት ሁኔታ ተፈጥሮም ነበር ይባላል የጀርመን ሰራዊትን በቀላሉ ቀሪውን የፈረንሳይ መሬት በመቆጣጠር ሰኔ 14 ፓሪስን ሙሉ ለሙሉ በእጁ ለማስገባ ችሏል። ከስምንት ቀናት በኋላም የሄነሪ ፔታይንን ከናዚ ሰራዊት ጋር የጦር ማቆም ስምምነት መፈራረም ተከትሎም የጀርመን ጦር ለጊዜውም ቢሆን ያሰበውን ለማሳካት በቅቶ ነበረ። ሮማንዴ ሰኔ 1944 ነጻ እስከወጣችበት ጊዜ ድረስም ምዕራብ አውሮፓ በናዚ ጦር ኃይል ስር አራት የመከራ ዓመታትን ለማሳለፍ ተገዳለች። በአጠቃላይም 68,111 የብሪታንያ ጦር አባላት መብረቅ ከሚሰኘው ጥቃት አንስቶ ማፈግፈጉም እስከተፈጸመበት ዕለት ድረስ በደንከርክና አካባቢው ተሰውተው መቅረታቸውን መረጃዎች አመላክታሉ። የጀርመን ሰራዊት አካባቢውን ሲቆጣጠርም 40 ሺህ ያህል የፈረንሳይ ጦር አባላት የጦር እስረኛ ተደርገው ተወስደዋል። በጊዜ 2472 ሽጉጦች 63879 ተሽከርካሪዎች እና 20548 ሞተር ተሽከርካሪዎች በጀርመን ሠራዊት እጅ እንደገቡም ታሪካዊ ሰነዶች ያመላክታሉ። በጀርመን በኩል በደንከርክ ፍልሚያ ብሪታንያ ሽንፈት የሚደርስባት ከሆነም በፍጥነት እጇን ከጦርነቱ የመሰብሰብ እርምጃም ትወስዳለች የሚል እምነት እንደነበርም ይነገራል። ሆኖ የደንከርክ ተአምር ለቀጣይ ጦርነት ብሪታንያ ኃይል የምታሰባስብበትን ጥሩ ዕድል ፈጥሮላት ማለፉ ሁሉንም ያስማማል። ያኔው አጋጣሚ አሁንም ድረስ በአገሪቱ የኩራትና የመጋተር ምሳሌ ተደርጎ ሲገለጽም ይታያል። የወቅቱ የእንግሊዝ መሪ ዊንስተን ቸርችል እኛም የእጅ መስጠት ሰንደቅ መውለብለብም ሆነ መሸነፍ የለብንም። መዋጋት ያለብን እስከ መጨረሻ ነው። በፈረንሳይ መዋጋት አለብን። በባህርና በውቅያኖሶች ላይ መዋጋት አለብን ብለዋል አየር ላይ በከፍተኛ በራስ መተማመንና ጥንካሬ መዋጋት አለብን። ደሴታችንን ማስጠበቅ ይገባናል። ምንም ያህል መስዋዕትነት ቢኖረው፣ በባህር ዳርቻዎች፣ በሜዳዎችና በመንገዶች እንዲሁም በተራሮች ላይ መዋጋት አለብን። ፈጽሞ እጅ ልንሰጥ አይገባም ሲሉም በወቅቱ ያደረጉትን ንግግር መላው አውሮፓን ለድል እንዳነሳሳ ይታመናል።